አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም እንዴት ናቸው ወንድማችን። እዚህ አንድ ጥያቄ ይጠይቃል፣ ወይም እህታችን። ወንድም አለ። ለማንኛውም ወላሂ እኔም ጠይቄ አላውቅም። አሁን ልጠይቅ። ከነ ጫማ ሶላት ይቻላል እንዲ? ከነ ሜካብ መስገድ ይቻላል እንዲ? በጫማ መስገድ ይቻላል። ችግር የለውም፣ ጫማ ጣሀራ እስከሆነ ድረስ ነቢያችን ሶለላሁ ዐለይሂ ወሰለም እና ሰሃቦች በጫማቸው ሰግደዋል። ስለዚህ ጫማው ንጹህ እስከሆነ ጣሀራ እስከሆነ ድረስ ነጃሳ ያረገጠ እስከሆነ ድረስ በዚያ መስገድ ትችላለች። ችግር የለው። ሁለተኛ ሜካፕ ተቀብተው ከሆኑ ሴቶች ወዶ አድርገው ከዚያ በኋላ ሜካፕ ተቀባች፣ ተዋበች፣ ለባሏ መዋብ ይፈቀድላታል። እንዲሁም በአዶንድ ጋር እስካልሄደርች ድረስ ቤቷ ብትዋብና ብትቆነጃች ይፈቀድላታል። ችግር የለው። ተቀባብታ ወደ ውጭ መውጣቱን የተከለከለው እና ስለዚህ ሴት ልጅ በዚያ ሁኔታ ሳለች መስገድ ትችላለች ወይ? አዎ፣ ትችላለች፣ ትችላለች መስገድ። ሰላም አለ።